በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። ግንቦት ሃያ ቀን የሚከበሩ ዓመታዊ የቅዱሳን በዓላት ጻድቁ ንጉስ አፄ ካሌብ። ይህ ንጉስ የናግራን ሰማዕታት እንደም የተበቀለና በኋላም ንግስናውን ትቶ ዓለምን ንቆ በመመንኮስ ዋሻ የገባ ነው። የነገሰበትም የወርቅ ዘውዱን በጌታችን መቃብር ላይ አስቀምጡልኝ ብሎ ለኢየሩሳሌም ሊቀጳጳስ ለአባ ዮሐንስ የላከ ነው። ስለ እርሱ መጽሐፈ ስንክሳሩ ላይና አሁን አረገ እግር ላይ የተጻፈውን እንመልከት። ከመጽሐፈ ስንክሳር ላይ በቁስጥንጥንያ ዩስጢኖስ በነገሰ በአምስተኛው ዓመት አፄ ካሌብ በኢትዮጵያ ነግሶ ነበር። የአይሁድም ንጉሥ ፌናሐስ ነበር። በዚህ ወቅትም ሊቃነ ጳጳሳት የነበሩት የኢየሩሳሌሙ አባ ዮሐንስ፣ የቁስጥንጥንያው አባ ጢሞቴዎስ፣ የእስክንድርያው አባ አባ ጢሞቴዎስ የቁስጥ የእስክንድርያው አባ ጤሞቴዎስ የአንጾኪያው አባ አውፍራሲዮስ ነበሩ። ሳባ የምትባል አገር በኢትዮጵያ ነገስታት እጅ ውስጥ ነበረች። የሮም ነገስታት አስፋሲያኖስ እና ጥጦስ አይሁድን ወረው ከኢየሩሳሌም አሳደዷቸውና ይህችን ሳባን አይሁድ ወረሷት። በውስጧም በጌታችን የሚያምኑ ብዙ ሕዝቦች ነበሩባት። በሳባ ውስጥም ክርስቲያኖች የሚኖሩባት ታላቅ ከተማ ነበረች። የአይሁድን ንጉስ ፊናያስም ወደ ከተማ ገብቶ በሺ የሚቆጠሩ ክርስቲያኖችን ገደለ። ዙሪያ ዳር ደንብሯ በመስቀል ምልክት የታጠረች ስለነበረች ፊናያስ መጀመሪያ መግባት ሳይችል ቢቀር ወደ ውስጥ ገብቼ የከተማዋን አሰራ አሰራር ገበያዋን አደባባዮቿ መጎብኘት ይሻለው እንጂ ክፉ አላስብም ማንንም ደም አላፈስም ብሎ ከነሰራዊቱ ከገባ በኋላ ግን መግደል ጀመረ። መጀመሪያውም አቡነ ሂሩት አምላክ ውሸቱን ነው፣ አታስገቡት። ሀሰተኛ ነው ደጁን ከፍታችሁ አታስገቡት ብለው ቢነግሯቸው የሚሰማቸው ጠፋ። ፊንሐስም እንደገባ የህዝቡን ገንዘብ ዘረፈ። ቀጥሎም ነበልባሉ አየር ላይ ደርሶ እስኪታይ ድረስ እሳት አስነድዶ ኤጲስ ቆጶሱን አባ ጳውሎስን አምጡልኝ ብሎ አዘዘ። እንደ ሞቱም ሲነገረው አጽማቸውን ከመቃብር አውጥቶ አቃጠለው። ቀጥሎም ቀሳውስትን፣ ካህናትን፣ ዲያቆናትን፣ መነኮሳት ሁሉ በእሳት ውስጥ እንዲጨምራቸው አዘዘ። አራት አራት ሺ 27 ክርስቲያኖች ወደ እሳቱ ተጥለው በሰማዕትነት ሞቱ። ፊናሐስም አቡነ አቡነ ሂሩት አምላክንና ታላቅ መኳን ታላላቅ መኳንንትን ግን አሳስሮ ብዙ አሰቃያቸው። ክርስቶስን ያልካደ ሁሉም ተሰቃይቶ ይሞታል የሚል አዋጅ በከተማው እንዲነገር አዘዘ። አቡነ ሂሩት አምላክ አስሮ አሰቃያቸው፣ በከተማው አዞራቸው። ህዝቡ የጌታችንን ጌታችንን አንክድም እያሉ ወጥተው ተገደሉ። በዚህም ጊዜ የተገደሉት ቁጥራቸው 42454252 ሆነ። የአቡነ ሂሩት አምላክ ሚስት ቅድስት ድማህን ከሁለት ልጆቿ ጋር ይዞ አሰቃያቸው። አንደኛውም የ12 አመት ህጻን ምራቋን በፊናስ ላይ ተፋችበት። እርሱም ሰይፉን መዞ አንገቷን ቆረጠው ለእናቷ አለ። ቅድስት ድማህም የልጇን ደም አጠጣት። ድማህም ይህን እንዲሆን የፈቀደ እግዚአብሔር ይክበር ይመስገን ብላ አምላኳን ስታመሰግን ተማይቷት ሰማይታት በንዴት እናቲቱንም ሰምቷት በንዴት እናቲቱንም አንገቷን ቆረጠው። ፌናስም አቡነ ሄሮት አምላክን ግን ወደ ውጭ አውጥቶ የምታመልክት ክርስቶስን ካዱ አላቸው። አቡነ ሄሮት አምላክም ክብር ይግባውና ጌታዬ ኢየሱስ ክርስቶስ እያልኩኝ እያልኩኝ ስኖር ሰባ ስምንት አመት ሆነኝ እስከ አራት ትውልድም ለመሄድ ደርሻለሁ። ዛሬ ስለከበረ ስሙ ምስ ምስክር ሁኜ ስሞት እጅግ ደስ ይለኛል። ወደዚህ ለመግባትስም ስትምልምን አስቀድሜ የማህላህን እንዳያምኑ ለወገኖቹ ነግራቸው ነበር፣ አንተ ሀሰተኛ ነህና። ነገር ግን ይህ ሁሉ የእግዚአብሔር ፈቃድ ነው። ለዚህ ተጋድሎ ላበቃኝ ለእርሱ ምስጋና ይሁን እያሉ ፊንሐስን በተናገሩ ጊዜ ወደ ወንዝ ወስዶ አንገታቸውን አስቆረጠው። አቡነ ሂሩት አምላክን በሰማይነት ከማረፋቸው ከማረፋቸው በፊት የኢትዮጵያና የሮምን መንግስት ያጸና ዘንድ የይሁድን መንግስት ግን ያጠፋ ዘንድ ጌታችንን ለመኑት። ረፍታቸው ህዳር 6 ቀን ነው። አቡነ ሂሩት አምላክም ህዝቡን ተሰናብተው በተሰየፉ ጊዜ አንዲት ሴት ደማቸው ለአምስት አመቱ ልጇ ቀባቸው። ይህንንም ሲያዩ ልጇ እነጥቀው ለንጉስ ሰእተው ርሷን ከሳር ውስጥ ጨምሯት። ንጉሱ ፌናስም ህጻኑ እኔን ትወዳለህ ወይስ ክርስቶስን የሚሉትን ብሎ ጠየቀው። የአምስት አመቱ ህጻንም እኔ ሲእጁ ስራ ነኝና ክርስቶስን እወደዋለሁ። ይልቅስ ልቀቀኝና ወደ እናት የሌድና ሰማይትነት የልፈጽም አለው። የናስም ከእጁ እንዳይወጣ በያዘው ጊዜ እግሩን ነክሶ ታምልጦ ትሮጦ ሄዶ ከእሳቱ ውስጥ ገባ። ሁለተኛም የአስር ወር ህጻን የተሸከመች አንዲት ታማኝ ሴት ወደ ልጇ እያየች ልጄ ሆይ ዛሬስ ላዝንልህ አልቻልኩም ብላ ስትናገረ በአፏ ያለው የአስር በእቅፏ ያለው የአስር ወር ህጻን ልጇም አንደበቱን ከፍቶ እናቴ ሆይ በፍጥነት ወደ ዘላለም ህይወት እንሂድ ይችን እሳት ከዛሬ ቀን በኋላ እናያት ምናላት። እርሷም ልጇን ይዛ ዘላ እሳት ውስጥ ተወርውራ ገባች። የክርስቲያን ወገኖች ምን ሁሉ አይተው እኩሉ ወደ እሳት እኩሉ ወደ ሰይፍ ተሽቀዳደሙ። ራሳቸው የውድ ሰራዊት ጽሁፍ ብለው እስኪ ያደንቁ ድረስ ክርስቲያኖች ወደ ሰማዕትነት ተፋጠኑ። በዚህም ጊዜ የሞቱት ቁጥራቸው ሀያ ሺ ነበር። ክርስቲያኖችም በሞቱበት ጊዜ ረዳቶቻቸው ጥንጥንያ የኢትዮጵያ ነገስታት የቁስጥንጥናና የኢትዮጵያ ነገስታት ስም በጸሎታቸው ይጠሩ ነበር። ከዚህ በኋላ እሳቱ በሰማይ ውስጥ መልቶ አርባ ቀንና አርባ ሌሊት ይታየ ፌና ስም ወደ ሀገሩ በተመለሰ ጊዜ ወደ ነገስታት ሁሉ በሀይሉ እየተመካ በኃይሉ እየተመካ ላከባቸው። የሮሜው ንጉስ የስጢኖስም ይህን ሰምቶ ወደ እስክንድሪያ ሊቀጳጳስ ወደ አባ ጢሞቴዎስ በእቅት ላከ ለሀገረ ናግራን ክርስቲያኖች ደማቸውን ይበቀልላቸው ዘንድ ለኢትዮጵያው ንጉስ ለአፄ ካሌብ መልእክት እንዲህ እንዲልክ ነገረው። አፄ ካሌብ መልእክቱን ሲደርሰው ፈጥኖ ተነሳና በዋሻ ከሚኖሩ ከአባ ጰንጠሊዮን በረከትን ተቀብሎ ቡራኬን ለአቡነ አረጋዊም በጸሎት እንዲያስቡት ደብዳቤ ጽፎ ከላከ በኋላ ከሰረት ጋር በመርከብ ተጭኖ ወደ ሀገረ ናግራን ሄደ። ከመሄዱም በፊት ለአቡነ አረጋዊ ላከላቸው መልእክት እንዲህ የሚል ነበር። ፊንሐስ የተባለ አረማዊ የናግራን ክርስቲያኖችን ደም በከንቱ አፈሰሰ። ቤተ ክርስቲያንን የመዘበረና ያጠፋ ፍጹም የእግዚአብሔር ጠላት ወደሚሆን ልጅ ህጅ ዋጋ ዘንድ ተዘጋጅቻለሁ። ስለዚህም አባቴ ሆይ አንተም በበክሎ ጸሎት አድርግልኝ። የጻድቅ ጸሎት ትራዳለች፣ ኃይልንም ትሰጣለች፣ በጠላትም ላይ ድልም ታቀዳጃለች። እና ስለዚህ እንዲህ ብሎ ላከበት። አባታችን አቡነ አረጋዊም ለንጉሱ ጭፍሮች ወደ ጦሩ ግንባር ሂድ፣ እግዚአብሔር ጠላቶችን ከእግር በታች ያስገዛልህ፣ ለአንተም ግርማ ሞገስ ይስጥ፣ በሰላም ይመልስህ ብለው መርቀው ላኩት። ከዚህ በኋላ አፄ ካሌብ ልብሰ መንግስቱን አውልቆ ጥሎ ማቅ ለብሶ በፍጹም ልመና ብዙ ጸሎት አደረገ። ከዚህ በኋላ አፄ ካሌብ ሰባ ሺህ ጦሩን አዘጋጅቶ ወደ የመን ሳባ በመርከብ ተጓዘና ከካሃዲ ፌንያስ ጋር ጦር ገጠመው። ካሃዲው ንጉስ ፌንያስን ራሱ አፄ ካሌብ ገጠመውና በፈረሱ ላይ እንደተቀመጠ በጨበጣ በጦር ወግቶ ገደለውና ወደ ባህር ገልብጦ ጣለው። ከዚያ አፄ ካሌብ ዛፋር ወደምትባል ከተማ ሄዶ እርሷንም ተቆጣጠረ። በዚያም ያሉ የፌና ሹማምንቶች እየፈላ እያፈላለገ በአደባባይ እንዲገደሉ በማድረግ የክርስቲያኖችን ደም በሚገባ ተበቀለ። የናግራንም እንጻዎችን አደሰ፣ የሰማዕታትን መታሰቢያ አቆመ። ወደ እስክንድሬው አባ ጢሞቴዎስና ውደሮ የሚሆኑ ንጉስ የስጥኖስም የድል መልእክት ላከላቸው። እነርሱም ሰምተው እጅግ ተደሰቱ። በአንጾኪያ፣ በእስክንድሬያ፣ በሮም፣ በቁስጥንጥንያና በአለም ላይ ያሉ ክርስቲያኖች ሉይን ሲሰሙ በእጅጉ ተደሰቱ። ይህም የሆነው በ525 ዓ ም ነው። ጠፍተው የሄዱ ክርስቲያኖችም ሰባሰባቸው ና ወደ ቀደመ ቦታቸው መለሳቸው፣ ቤተ ክርስቲያናቸውን ማነጸላቸው። ከሳባ ሀገር የማረከው ንብረት ሁሉ ለቤተ ክርስቲያን ሰጥቶ አስር ሺህ ጠባቂ ሰራዊት ሰጧቸው፣ ወደ አክሱም በሰላም በፍጹም በደስታ ተመለሰ። ከአቡነ አረጋዊ ገድልም በቁስጥንጥንያ እንዲህ ይላል በቁስጥንጥንያ ዩስጢኖስ በነገሰ በአምስተኛው ዓመት አፄ ካሌብ በኢትዮጵያ ነግሶ ነበር። የአይሁድ ንጉሥ ፌናስ ነበር። በዚህ ወቅት ሊቃነ ጳጳሳት የነበሩ የኢየሩሳሌሙ አባ ዮሐንስ፣ የቁስጥንጥኔው አባ ጢሞቴዎስ፣ የእስክንድሬው አባ ጢሞቴዎስ፣ የቁስጥንጥኔው ጤሚዎስ፣ የአንጾኪያው ደግሞ አባው ፈራኔዎስ ነበሩ። ከክርስቶስ ልደት በአምስት መቶ ሀያ አራት ዓመት በኋላ በናግራን አካ ሀገር በክርስቲያኖች በአይሁዶች ና በአረማውያን መካከል ከባድ ጸብ ተነሳ። ማዝሩቅ ወይም ፊናሐስ የተባለ የሂማርያውያው ንጉስ የሂማርያው ንጉስ የአይሁዶችን የአረመኔዎችን ምክር እየተቀበለ ክርስቲያኖችን ፈጃቸው። አብያተ ክርስቲያናት ሁሉ አቃጠለ። አረማዊ ንጉስ አምላካችሁ ክርስቶስን ብትክዱ ሕይወታችሁ ይጠበቃል ቢላቸው ክርስቲያኖችን ስለ አምላካችን ስለ ክርስቶስ መሞትን አንፈራም ስላሉትና በእምነታቸው ስለ ጸኑ ክርስቲያኖቹ መሪ የዘጠና አምስት ዓመት እድሜ ያለውን ቅዱስ ሂሩት ከነ ቤተሰቦቹ በመጀመሪያ በንጉሱ ፊት ለፍርድ ቀረበ ለንጉስም በድፍረዳ እንዳንተ ባለ ከሃዲ ንጉስ ፊት አምላኬን አልክድም ብሎ ስለመለሰለት ንጉሱም በንዴት አንገቱ እንዲቆረድ ፈረደበትና ቅዱስ ሲሮት ከቤተሰቦች ጋር የሰማዕትነት ክብር ተቀናጀ። ቁጥራቸው ብዙ የሆነ የቅዱስ ሮ ተከታዮችና የክርስቲያኖች ጥልቅም ጉድጓድ ቆፍሮ በዚያ ውስጥ በእሳት ተቃጥለው እንዲሞቱ አደረጋቸው። ክርስቲያናችን በሞቱበት ጊዜ የረዳቶቻቸውን የኮስተንቲኒያን ኢትዮጵያ ንግስት አስም በጸሎታቸው ይጠሩ ይጠሩም ይየጠሩም በሰማይተነት ሞቱ ቁጥራቸው ያሽ ነበር። ይህ ጨካኛ ረመኔ ንጉስ ቀደም ብሎ ያረፉትን የኤጲስቆጶሳት ነ ጳውሎስን አጽም አውጥቶ በእሳት አቃጠለው። እንዲህም የቀሩትን ክርስቲያኖች ካሉበት እያደነ በሰይፍና በእሳት አጠፋቸው። ከደቂ ጊዜ በኋላ በኋላ የቁስጠንጠኔ ሊቃ ጳሳጥ የሞት ህይወት በናግራን አገር ስለተፈጁ የክርስቲያኖች ወገን በግፍ ይጨፈጭፍ በግፍ የተጨፈጨፉበትን መልእክት የያዘች ደብዳቤ ወደ ኢትዮጵያ ንጉስ ወደ አጼ ካሌብ ላከ። አጼ ካሌብ መልእክቱን የተረዳ በኋላ ከተረዳ በኋላ ወደ ብፁ አቡነ አረጋዊ እንዲህ ሲል መልእክት ላከ። ፌናስ የተባለ አረጋዊ የናግራን ክርስቲያኖችን እንደ በከንቱ አፈሰሰ። ቤተ ክርስቲያናችን የመዘበረና ያጠፋ ፍጹም የእግዚአብሔር ጠላት ወደሚሆን የጀው አጋዘን ተዘጋጅቻለሁ። ስለዚህ አባቴው ያንተን በበክሎ ጸሎት አድርግልኝ የጻድቅ ጸሎት ትራዳለች፣ ኃይለውን ትሰጣለች፣ በጠላት ላይ ድል ታቀናጃለችና ሲላከበት አባታችን አቡነ አረጋዊ የሚለው ንጉሡ ጭፍሮች ወደ ጦር ግንባር ሄድ እግዚአብሔር ጠላቶችን ከእግርህ በታች ያስገዛልህ፣ ለአንተም ግርማ ሞገስ ይስጥ፣ በሰላም ተመለስ ብለው መርቀው ባርከው ላኩት። ከዚህ በኋላ አፄ ካሌብ ቤተመንግስቱ ናሉ ቆጥሎ ማቅለው ሰብፍ ጽንቦና ብዙ ጸሎት አደረገ። አፄ ካሌብ ታላቅ ጻዲቅ ጻዲቅ ንጉስ ነበር። ከምድር ነገሥታት ወገን በመንግስቱ ዙፋን ላይ ተቀምጦ እያለ እንደርሱ ድንቅ ታምራት ያደረገ የለም። ከሁሉ በፊት የኡር ሀገር ሰዎች ባመፁበት ጊዜ የሀገሪቱ ሰዎች የጦሩን መትመምና ግስጋሴ አይተው እንዳይሸሹና እንዳያመልጡ እግዚአብሔር በምድር ውስጥ መንገዱን ከፈተለት። የመንገዱም ርዝመት በፈጣን ሰው ሩጫ ሶስት ቀን ያስኬዳል። ንጉሱ እግዚአብሔር በከፈተለት የምድር ውስጥ ለውስጥ መንገድ ገብቶ ገስሶ ድንገት ደረሰና ደመሰሳቸው፣ አጠፋቸው። ከነርሱም አንድስ እንኳን አላስቀረም። የሀገሪቱን በእጁ ገባ እስከዛሬም ድረሳለች ከዚያም በአምስት መቶ ሀያ አራት አመተ ምረት በኋላ በሰባ ሺህ ጦሩን አዘጋጅቶ ቀድሞ ወዳሰበበት ወደ የመን ሳባ በመርከብ ተጓዘና ከካሃዲ ፌናስ ጋር ጦር ገጠመው። ከሃዲ ንጉስ ፌናስን ራሱ አጼ ካሌብ ገጠመውና በፈረሱ ላይ እንደተቀመጠ በጨበጣ በጦር ወግቶ ገድሎና ወደ ባህር ገልብጦ ጣለው። ከዚያም አጼ ካሌ ዛፋር ወደምትባል ከተማ ሂዶ እርሳንም ተቆጣጥሮ በዚያ ያለው የፈና የፊና ሀሰን ሹማምንቶች እያፈላለገ በአደባባይ እንዲገደሉ በማድረግ የክርስቲያኖችን ደም በሚገባ ተበቀለ። በአንጾኪያ፣ በእስክንድርያ፣ በሮም፣ በቁስጥንጥንያ በዓለም ያሉ ክርስቲያኖች ሁሉ ይህን ሲሰሙ በእጅጉ ተደሰቱ። ይህ የሆነው በ50 በ525 ዓመተ ምህረት ነው። ጠፍተው የሉ ክርስቲያኖችም ሰበሰባቸው ወደ ቀደመ ቦታቸው መልሳቸው ቤተክርስቲያን ማነጽላቸው ከሰባ ሀገር የማረከው ንብረት ሁሉ ለቤተክርስቲያን ሰጥቶ 10000 ጠባቂ ሰራዊት ሰጥቷቸው ወደ አክሱም በሰላምና በፍጹም ደስታ ተመለሰ። ከዚህ በኋላ አፄ ካሌብ ይህን ያደረገልኝ አምላኬን በምን ላስደስተው ሲል አሰበና ዓለምን ንቆ መንግስቱንና ክብሩን ትቶ መንኩሶ በዋሻ ለመቀመጥ ወሰነ። አፄ ካሌብ ዓለምን ንቆ ልብሰ መንግስቱን አውልቆ በመነኮሰ ዋሻ በመመንኮስ ዋሻ እንደገባ፣ ንጉሱ አፄ ካሌብ የናግራን ሰማዕታት ደም ተበቅሏቸው ተበቅሎላቸው ሁሉንም ነገር አስተካክሎላቸው በደስታ ወደ አክሱም ከተመለሰ በኋላ ይህን ያደረገልኝ አምላኬን በምላስ ደስተው ሲላሰበና ተድላውን ደስታውን አለመንቆ ልብሰ መንግስቱን አውልቆ አንዲት የውሃ መንቀልና አንዲት ምንጣፍ ብቻ ይዞ አባ ጰንጠሌዎን ገዳማ አጠገብ ከሚገኝ ዋሻ ውስጥ ገብቶ በአባ ጰንጠሌዎን እጅ መንኩሶ ለመቀመጥ ወሰነ። አባ ጰንጠሌዎንም አመንኩሰኝ አለውና የመላእክትን አስኬማ ልብሶ መነኮሰው። ዳግመኛም ከዋሻው ወጥቶ አለምን በአይኑ እንዳየ ማለ ዋጋው እጅ የከበረና በነገሰ ጊዜ የጫነው ዘውዱን ከጌታችን መካነ መቃብር ወይም በር ላይ ሊሰቀልለት ዘንድ ከአደራ ደብዳቤ ጋር ለኢየሩሳሌም ሊቀ ጳጳስ አባ ዮሐንስ ላከለ። ዳግመኛም ንጉሥ አፄ ካሌብ አባቴ ሆይ በአንተ ጸሎት በእግዚአብሔር ቸርነት ከጦርነቱ በሰላም ተመልሻለሁ። አሁንም የክርስቶስን አሩ ተመስቀል ተሸክሜ ያለውና እግዚአብሔር ለፍጻሜ ያብቃህ ይያልክ ስለኔ ጸልይልኝ ብሎ ወደ አባታችን ወደ አቡነ አረጋዊ ላከበት። ስለዚህም ነገር አባታችን ወደ አቡነ አረጋዊ በጣም ተደስቶ ልጅ ሆይ መልካሙንና የበለጠውን አድርገሃል። አሁንም እግዚአብሔር የፈቀደውን ነገር ሁሉ ይፈጽምልህ ብለው መረቁት። የኢትዮጵያ ንጉሥ አፄ ካሌብ ይህን ዓለም በመናቅ በበረሃ በዋሻ 12 ዓመት በጾም በጸሎት በብዙ ተጋድሎ ሲኖር ቆይቶ በግንቦት ሀያ ቀን አርፎ እስከ ዘላለሙ ድረስ የማያልፍ ሰማያዊ ክብርን ወረሰ። የጻድቁ ንጉሥ አፄ ካሌብ ረዴት በረከት በሁላችን ላይ ይደርብን። በዚህች ዕለት ከአባቶቻችን መምህራን አስራ ስድስተኛ ሆነው በደብረ ሊባኖስ አበምኔት ሆኖ ያገለገለ የከበረ አባ በትረ ወንጀል እረፍቱ መሆኑን ስንክሳሩ በስም ይጠቅሰዋል። ዳግመኛም በዚህ ዕለት የሀገረት ሆነው የከበረ አባ አሞኒዎስ እረፍቱ ነው። እንዲሁም በዋሻ እንድሪያስ ገዳም እያለች ራሷን ከግንድ በተሰራ ገንዳ አስራ ሳትንቀሳቀስ ለሃያ አምስት ዓመታት በጾም በጸሎት የኖረችው ቅድስት ዜና ማርያም እናታችን ልደቷ ነው። በዚህ ምለት የቅዱስ አሞኒ ረድ የሆነው አባ ዳርማ እረፍቱ መሆኑን ስንክሳሩ በስም ይጠቅሰዋል። በእለቱ ከተነሱ ቅዱሳን ረዴት በረከት ይክፈለን።